ከቤታችን እንጀራ የለም። ዛሬ እነኔ በአብዛኛው የምንሰራው ቪዲዮ ለማስመሰል ከእውነታ የራቀ ብዙ ብዙ። ሰላም ውድ የተወደዳችሁ የፋሚቲ ቤተሰቦች እንዴት ናቸው? እኛ እጅግ በጣም ደህና ነን፣ እግዚአብሔር የተመሰገነ። ዛሬ ለየት ባለ ቪዲዮ መጥቼላችኋለሁ። በአብዛኛው የኢትዮጵያ ወንዶች ምን አለ መሰላችሁ ሪያሊቲ እና ቪዲዮ የሚባል ነገር አለ። አብዛኛው ኢትዮጵያ ወንዶች ለቪዲዮ ነው የሚሰራና፣ ዛሬ እስኪ እውነታውን እዘው በመገኘት ሪያሊቱን ልናንተ ላሳይ መጥቻለሁ። ማለት ለእናንተ ላሳይ ሳይሆን እኔ ማረግ ያለብኝ ለማድረግ ወደ እናንተ መጥቻለሁ። እና ዛሬ ድንገት ከስራ ተለው ገቡ ቤታችን እንጀራ አልቋል። የለም እውነት ለመናገር ማለት ነው የለም። እና ረዱ እና እንትኑ እንዳያርብኝ። በነገራችን ላይ ሴት ልጅ በዚህን ያክል አንዳንዴ ስናዝንላት አሪፍ ነው። እውነት ነጭ ላል ነው ያላ ሰማም አንዳንድ እናቶች ድሮ ሳቀው ማለት ነው፣ መስማቱን ቸክ የሚያደርጉት እንደዚህ አርገው ነው፣ ሰምቷል። እና ሳላወራችሁ እንደዚህ ነውና ከቤታችን እንጀራ የለም ዛሬ አልነበርምና እኔ ተሎ ከስራ ማጣሁኝ። አዴ ያቡና ቢቢን ይዛ ሰርክ ጉባኤ ይሄዳለች። እቃ አጥባ ወጥ ሰርታ ልዩ ጋር አልመቻ ሲል ረዱን እየጠበቀች ነውና ረዱ ደግሞ ዛሬ የሆነ እንግዳ አላመጣ ነው ደውላ ማለት ነው። እንጀራ እንደሌለ ታውቃለች። አብሲት ጥላ ነው ሄደችና አዴ ናት አብሲቱን የጣለችው። ስትገባ እንጀራ ይዘገባ አለች። እኔ ደግሞ ቤት ገብቻለሁ ማለት የሆነ ጓደኛዋ የምትመጣለች እና ከገባ በኋላ ነው የደወረችልኝ። እና ማለት አንዳንዴ እኛ ማለት ነው ብዙም አናስብም፣ ዝም ብለን ምን እንዳለ ምን እንደሌለ። ሴቶች ከስራ መጥተው ብዙ ነገር እቃ ያጥባሉ፣ ወጥ ይሰራሉ፣ እንጀራ ያለውን ነገር እስኪ ዛሬ እኔ ብዬ አዴ የለችም። እርግጥ ልዩን ቢዝላ እሷ አትጋግርም ነበረ። አጉብ ሄዳለች እና አብሲት ተጥሏል ጀመርኩት። ይሄንን ስጀምር ቪዲዮ ልሰራ አላሰብኩም። ከጀመርኩ በኋላ ነው ትዝ ያለኝ እና በጣም ይጨንቃል። ቁም ነገር እውነት ለመናገር ይጨንቃል። እርግጥም ወይው አለኝ። ገላ መጋገሩ በፊትም እንትን ያለው ተማሪ ያለው አንዳንዴ እጋግራለሁ እና ሙያው አለ፣ ግን ብዙ ቻሌንጅ አለው። እውነት ነው የምናገረው። ኦ አዎ ብዙ ብዙ ቻሌንጆች አሉትና እና ለእኔ በአብዛኛው የምንሰረው ቪዲዮ ለማስመሰል ማለት ከእውነታ ከእውነታ የራቀ ብዙ ብዙ ነገር አለ እና እንደዚህ ደግሞ ስንሰራ ሴቶቻችን እንድናግዛችሁ ሚስቶቻችን ስናግዛችሁ ደስ ይላል፣ በጣም አሪፍ ነው። ግን ደግሞ ምን አለ መሰላችሁ እንደዚህ ነገር ቪዲዮ ሲሰራ ብዙ እይታ አይኖረውም፣ ላይክ አይኖረውም። እና እናንተ ብታበረታቱ እንደዚህ ጥሩ ነገር ሲሰራ ላይክ እያደረጋችሁ ብታበረታቱ ብዙ አስተማሪውን ነገሮች ይሰራሉ።

እስኪ ለምን ማለት እያገልኩ እሷ ትመጣለች ከዛ በኋላ ብዬ አሰብኩና ጀመርኩት። ግን እስካሁን አልመጣችም። መሀል ላይ ትመጣለች ብዬ ጠብቄ ነበር። እስካሁን ግን አልመጣችም። አናት ነው የሚያዘው እውነት ለመናገር

ጣ ወደዚያው እንዴት ነው እኔማ፣ ሚስቴ ከስራ መታ የተገዛ እንጀራ እንዳታቀርብ ብዬሽ ለጓደኛሽ ክብር ለመስጠት ያክል እንጀራ እንግዲህ ግን እንኳን ወንድ ልጅ በዚህን ያክል ኩሽና ገብቶ ምናምን። አንዳንዱ ሴት እኮ በቃ የሆነ ምን ብዬ ልንገርሽ። እያወራሁ ነበር እነሱ ጋርና

ምን ካሴና እንትን ልበልሽ? አረክ ችግር የለም። እና እንደዚህ ነበረ ቤተሰቦቻችን። እንግዲህ ወጥ ሰርቻለሁ አላችሁ መ መቼ ናት ሰርታ አዘጋጅታ ሄደች። የምጣዱ ጋርም ስላልተመቻት ነው እና አረዱ መታለች። ለውልቀና ለጥፋ ወይስ ብጫ ነስ ምን ትላላችሁ እናንተ? ሆ ድፍረት መቼም አትሉኝም። እንዴት ጀመርከው እንዳትለኝ፣ ትንሽ ሙያ አለ። ያ የድሮ ምናምን እየጋገርን ነው የተማርነው እኛ

እንዴ አረኔ! ምን እንደ ባላውድሰብ እኔ ስቀበው ዝም ይላል። ይህ ቸኮርኩበት ይመስለኛል አንዳንዴ ማለት ነው። እምግል ስትቀባው አይታችኋል። የሆነ ይስማማል፣ ከሴት ጋር ምጣድ ይስማማል የሚባለው ነገር ለዛ ነው። ዝም ይላል እኔ ስቀበው እና ለምን ነው ታውቃላችሁ? ሰዓቱን ማለት ምን ያክል እንደሚቆይ እ አላወኩትም ለዛ ነው። እና በቃ አሁን እኔ የበጀመርኩት አንቺ በቃ ቁጭ የሆነ ትጨርሰዋለህ ስታት ወይ እና ቤተሰቦቻችን መዜ

እና ወደ ቤተሰብ በቃ እንግዲህ ቆይታ ይሄን ይመስላል። እና አብራችሁ ስለቆያችሁ በጣም እጅግ አመሰግናለሁ። አሁን ለባለቤቱ አስረክበናልና፣ ግን ይሄን ቪዲዮ ማለት ነው ይሄን ቪዲዮ አሁን የውሸት የውናም ቢሰራ ብዙ ነገር እየታይ ነው። በእርግጥ ዓይነትና አይ፣ አይደለም፣ አይደለም፣ ቆይ እሷ ናት ያበራሸችው እኔ አደለም። እያያችሁ ነው አይደል? እኔ አይደለሁም። ምንሷናትና ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ጊዜ እስከምንገናኝ